ለዜጎች ምቹና ተስማሚ ሀገር ለመገንባትና ለቀጣዩ ትውልድ የተደላደለች ሀገር ለማስረከብ በመላ ሀገሪቱ በርካታ የልማት ስራዎች ተከናውነዋል፣ እየተከናወኑም ይገኛሉ። ከገጠር እስከ ከተማ ገጽታን በእጅጉ የቀየሩ ውበትና ጥራትን መሰረት ካደረጉ ተግባራት መካከል ደግሞ የኮሪደር ልማት አንዱ ነው። የኮሪደር ልማት ስራው ውበት ካጎናጸፋቸው ከተሞች መካከል ደግሞ ጅግጅጋ ከተማ ተጠቃሽ ናት። ወደ ጅግጅጋ ከተማ ያቀኑት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም በከተማዋ የተመለከቱት የስራ እድገት በእጅጉ የተለየ መሆኑን አንስተዋል። ጅግጅጋ ከጥቂት ጊዜ በፊት መተን የመጎብኘት እድል ነበረን። አሁን ያየነው ጅጅጋ ከዚህ ቀደም ካየነው ጅግጅጋ በእጅጉ የተለየ ነው። ስልሳ ኪሎ ሜትር ገደማ መንገድ ከተማ ውስጥ ተገንብቷል። ወደ 10 ኪሎ ሜትር የሚጠጋ ወኮይ ተገንብቷል። 10 ኪሎ ሜትር የሚጠጋ የባይክ ሩት ተገንብቷል። በስፋት ተተክሏል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶች ተገንብተዋል። መብራት በስፋት ከተማ ውስጥ ተስፋፍቷል። ባለፉት ጥቂት ዓመታት የጅግጅጋ የመብራት ኮንሰምሽን አራት እጥፍ አድጓል እና በመብራት በመንገድ በወክወይ ባይክሩት በሃውሲንግ ሃውሲንግ በብዙ ሺዎች ነው የተገነባው። እንዳያቸው ከተማ በጣም ተሻሽሏል፣ አድጓል። የኮሪደር ዴቨሎፕመንት ያልነው ስራ ስራ በመፍጠር የጭስ አልባውን ኢንዱስትሪ በማነቃቃት የሰዎችን የአኗኗር ዜ በማሻሻል እየተጫወተ ያለው ሚና በጣም በጣም ከፍተኛ ነው። በተለያዩ ክልሎች እየተከናወኑ ያሉት የልማት ተግባራት የዜጎችን የመኖሪያ ሁኔታ በግልጽ እያሻሻሉና እያዘመኑ እንደሆነ ያነሱት ጠቅላይ ሚኒስትሩ፣ ጅግጅጋ አሁን ላይ በሀገሪቱ ካሉ ትላልቅ ከተሞች ውስጥ አንዷ መሆን ችላለች ነው ያሉት። ምናልባት ከባህር ዳር ከአዳማ ከሀዋሳ ውጪ ጅግጅጋን የሚተካከል ከተማ ብዙ በሀገር ደረጃ ያለ አልመሰለኝም። በተለይ በሀውሲንግ ብዙ ክልሎች መማር ያለባቸው ጅጅጋ ላይ የሚሰሩ ቤቶች ጽድት ያሉ ናቸው እና ከአራት አምስት ከተሞች መካከል አንዷ ሆነች ማለት ነው። ወይም ከአስር ትላልቆቹ አንዷ ሆነች ማለት ነው። ይሄ ቀላል ነገር አይደለም። የዛሬ 2 3 ዓመት ይሄን ማየት አይቻልም። እና በጣም አስደማሚ ስራ ነው የተሰራው። ለዚህ የሶማሌ ክልል ሕዝብ አመራሮች፣ በዚህ ስራ የተሳተፉ ሰዎች በሙሉ ምስጋና ይገባቸዋል። ከአሁን ቀደም በሀገሪቱ ያሉት ከተሞች በፕላን ባለመገንባታቸው የችግር መንስኤ ይሆኑ ነበር። አሁን ግን ይህ ታሪክ ሆኗል ይላሉ። ከተሞቻችን ካልጠፋ ቦታ በወግና በቅጡ በፕላን ባለመገንባታቸው በብዙ ቦታ የችግር መንስኤ ሲሆኑ ይታያል። ከተሜነት የሚያስፈልገው ለተሳለጠ ሰርቪስ ነው። በቅርበት ሁሉ ነገር በምቾት ለማግኘት ነው፤ የልጆች ትምህርት ቤት፣ የጤና ተቋማት ሌሎች መንግስት ሰርቪሶች መብራት፣ መንገድ ለማግኘት ነው እንጂ የተጨናነቀ ኖ መኖር አይደለም። በዚህ ምክንያት ጅጅጋ ላይ የተሰራው ስራ ሀረር ላይ ድሬዳዋ ላይ የተሰራው ስራ በምስራቁ ክፍል የሚያመላክተው ምንድን ነው? ሰዎች ወደ አንድ ከተማ ብቻ ከመጉረፍ በየአካባቢያቸው የነሱን ባህል፣ የነሱን ታሪክ፣ የነሱን መልክ፣ የነሱን ጂኦግራፊ አቀማመጥ የእነሱ መልካ ምድራዊ ሁኔታዎች ከግምት ያስገባ የከተማ አመሰራረት ዘዴ ከተከተለ ሰዎች በየአካባቢያቸው ስለሚኖሩ አንድ ከተማ ላይ መሰብሰብ ባህሪን ይቀንሳል። ከተሞችን አዘምነን ስንገነባ ዛሬን ብቻ ሳይሆን ነገን መሰረት አድርገን መሆኑን መገንዘብ ይገባናል ያሉም ሲሆን በገበታ ለሀገር የሚከናወኑ ተግባራት ተስፋ ሰጪ መሆናቸውንም ያነሳሉ። ከተማን ስናዘምን የምንሰራው ነገ የልጆቻችንን መኖሪያ ነው። ታዲያ እንደዚህ ያለውን ድንቅ ስራ ለምንድን ነው አንዳንዶች የማይቀበሉት? በተለይ ራቅ ካሉ አካባቢዎች ያለ እንደሆነ በቃ ለአፍሪካ፣ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ አያዩትም። አንደኛ እነሱም ለጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እያደረገ ነውና ለምን አትሰሩ የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብሎ የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። ለኛ ይበጀንን፣ የሚያስፈልገን፣ የሚጠቅመንን እኛንም እናውቀው። ይሄ ጭስ አልባው የሚባለው የቱሪዝም ሴክተር ደግሞ አሁን እንኳን በሀገር ደረጃ ውጤቱ እየታየን ያለው እንግዲህ ሰምታችሁ ከሆነ ጅግጅጋ ላይ 30 ገደማ ሆቴሎች የተገነቡ ናቸው። ይሄ የገበታ ለሀገር ስራችን ምናልባት በሶስት ወር አራት ወር ሊመረቅ ይችላል የገበታ ፕሮጀክት። መቼም በየከተማው እያመጣ ያለው ተጨማሪ ቫሊ በጣም ይገርም ነው። ወደ መጠናቀቂያ ምዕራፍ በደረሰው የገበታ ለሀገር ፕሮጀክት ለምስራቁ የሀገራችን ክፍል አዲስ ዋጋ የጨመረና እድል የፈጠረ መሆኑን በማንሳትም እንደ ሀገር ካለፈው በመቆጨት ጥረትና ትጋትን አጠናክሮ መቀጠል ይገባል መልክታቸው ነው። አሁን በኢትዮጵያ ደረጃ ምንም ችግር የሚባል ጠፍቷል፣ ሁሉ ተገንብቶ አል የሚል መመጻደቅ ተገቢ አይደለም። ገና ብዙ ስራ ይጠበቅብናል ቢያንስ ግን በምንኖርበት ሰፈር ውስጥ ያሉትን ከባቢዎች በሙሉ ከነበሩበት ደረጃ በከፍተኛ ደረጃ አሻሽለናል። ጅግጅጋም ሲመጣ ይሄው ነው። ጎንደርም ሲካሄድ ይኸው ነው። ሀረርም ሲካሄድ ይሄው ነው። አሶሳም በልኩ ይኸው ነው። አርባ ምንጭም ይሄው ነው። ነገር ግን በየቦታ ያለን አመራሮች መጠየቅ ያለብን ነገር አሁን የተገኘው ድል ለምን ትናንት መሆን አልቻለም? መቆጨት ነው ያለብን፣ ይበልጥ ለመትጋት፣ ይበልጥ ለመስራት ይበልጥ ለመልፋት እንጂ የእርካታ ምንጭ መሆን የለበትም። በእርግጥ በማንኛውም ሰው አይንና መለኪያ ዛሬ ያየነው ነገር ኢምፕሬሲቭ ነው። በጣም ደስ ይላል ለውጡ፣ በተለይ አምና ካቻምና ለመጣ ሰው በጣም ደስ ይላል። ግን ያ ደስታ የእርካታ ምንጭ ሆኖ ነገ ልንሰራ የሚገባንን ስራ የሚከለክል ከሆነ ጥፋት ነው እና እኔ ያለኝ መልእክት ጅማሯችን ጥሩ ነው። በትጋት በልፋት በእኛ ሪሶርስ በእኛ ድካም የዜጎቻችንን ህይወት ያኗኗር ዘይ ለመቀየር እያደረግን ያለው ጥረት በጣም ተስፋ ሰጪ ነው። ነገር ግን ከሚጠበቅብን ደግሞ በጣም ሩቅ ስለሆን ሳንረካ፣ ትጋት ጨምረን፣ ልፋት ጨምረን፣ ስራ ጨምረን ሀገራችንን እንስራ ነው።